ቤተሰብ ቤተሰብ እንዴት ናችሁ? ዛሬ እንግዲህ እንግዲህ ማርክ እና አንድ ቢራቢሮ ቢሮ የምትባል ልጅ መጣውልናል። ማርክ አዲስ ነገር አዲስ ነገር እንዳለ ለሁላችን አሳውቆናል። እንግዲህ ብዙ ነገሮችንም ተናግሯል። ከቤዛ ጋርም በተገናኘ ነገር ለተመልካች ያስተላለፈው ብዙ መልእክት አለ። እሱንም እያነሳው ሀሳብ እሰጥበታለው አለው። የቤዛና የማርክ ነገር ወይም ደግሞ ጓደኝነት እንበለው አብሮ መስራት እንበለው ብቻ ሁሉ ነገር ተቋርጦ ህይወት ይቀጥላል። መሳቅ ነው የምፈልገው፣ መደሰት ነው የምፈልገው። ስለዚህ አዲስ ላይፍ አዲስ ህይወት አዲስ መንገድ አዲስ ስራ ጀምር ያለው ብሎ አዲስ ሰው ይዞልን መጧል ማለት ነው እንግዲህ ቤዛ ያው ብዙ ጊዜ አልቆየችም። እውነት ለመናገር ማለት ብዙ ጊዜዋም ቢሆን ግን ብዙ ጊዜ ቪዲዮ ላይ አናያትም ነበረ። ኤኒዌይስ ያው ብዙ ጊዜ ሲጨቃጨቁ፣ ሲጣሉ፣ ሲከራከሩ ምናም ነው የምናያቸው የነበረውና አልዋሻችሁም፣ ቤዛ አሁን ሰዓት አሳዝናኛለች፣ በጣም ማለት ነው በእርግጥ እሷም መስራት የምትችል ልጅ ናት። በራሷ መጣ ዩቲዩብ ለሁሉም ሰው ክፍት ነው። ሁሉም ሰው ሰርቶ መለወጥ ማግኘት ይችላል። በቃ ልክ እንደ ማርክ፣ አብር ሽሩታ፣ ሀይሚ፣ ብሩክ እንደደረሱት ሁላ፣ ሁሉም ሰው ማንኛውም ሰው ተነስቶ አይዲያ ካለው መስራት ይችላል። እንኳን እሷን ታዋቂ የሆነችው ብዙ ሰዎች ዘንድ ፌመስ የሆነችው ምናም ተወዳጅነት ያተረፈችው ይቅርና ማንም ሰው ወጥቶ መስራት ይችላልና ግን አሳዝናኛለች። ምክንያቱም ዛሬ አልፈልግሽም ብሎ ከአንቺ ጋር መስራት አልፈልግም፣ ከአንቺ ጋር መገናኘት አልፈልግም፣ ምንም የሚያገናኘን ነገር የለም፣ ከአንቺ ጋር መቀጠል አልፈልግም ብሎ ትቷት ሄዶ ከዛ ሌላ ሰው ይዞ ሲመጣ ደግሞ እንደ ሴት የሆነ የሚቀር የሚል ነገር አለው። ግን ይሻላል ማለት አንዳንድ ሰዎች አብሮ የማይሆኑንን ነገር የሆነ ጊዜያችን የሚያቃጥሉ ዝም ብሎ ያልሆነ ተስፋ የሚሰጡን ሰዎች አሉ። ስለዚህ ከነዛ ሰዎች መሀል አንዱ አይደለም፣ ቀድሞ ተናግሯል። እንዳበቃ መቀጠል ጭራሽ አብሮ መቀጠል እንደማይፈልግ ተናግሯል ማለት ነውና፣ ያ ነገር ራሱ እምቢ ወይ እሺ ወይ ይሆናል ወይ አይሆንም። ጥሩ ነገር ነው። በቃ ቤዛ ይቆርጥላታል። በራሷ መጣ ቻናል ከፍታ እናበረታታታለን፣ እስከ ጥግ ድረስ። ቆንጆ የቸኮሌት ምን ወዳት ልጅ ነች። ስለዚህ ይሄን ነው ልላችሁ የምችለው። ዛሬ የመጣችሁ ልጅ ይሄ ኬት ነው ወዴት ነው ማነች ምንድነች የሚለው ነገር እነግራችሁና፣ ስለ ቤዛ ደግሞ ያስተላለፈው ላንዴና ለመጨረሻ ጊዜ የማያዳግም ነገር ተናግሯል ማለት ነው። እንግዲህ ወድሻ ድምጽ እየተሰማች ነው ሰፈር ውስጥ እና ቢራቢሮዬ ብሎ እንግዲህ ስም አውጥቶላታል ገና ከመምጣቷ። ስለ ቤዛም ተናግሯል እችን ልጅ ይዟት ሲመጣ እንግዲህ ከቤዛ ጋር ያለው ነገር ሙሉ በሙሉ እንዳለቀለት እንዳበቃና በቃ መሳቅ እንደሚፈልግ ደስተኛ ሆኖ መኖር እንደሚፈልግና አዲስ ለውጥ እንደሚፈልግ ከቤዛ ጋር ምንም አብሮ በቃ የሚያስሆን ምንም አይነት ፍላጎት እንደሌለው ነው የተናገረውና ከዚህ በኋላ ምንም አይነት ጥያቄ እንዳትጠይቁኝ፣ በቃ መልሻለሁ፣ ከዚህ በኋላ በራሴ ነው መምጣት ምፈልገው፣ ደስተኛ ነው መሆን የምፈልገው በማለት እንግዲህ ምላሽ ሰጧል ማለት ነው። እንግዲህ ምን ማድረግ አይቻልም። ሰዎች ብዙ ለካ መንድ ማርክን ብዙ ነገሮች ከተመልካች የታዘብኩትን ነገር ልንገር። ጥሩ ሰው ትመስለን ነበር። ሴት ልጅ በቃ የምትጎዳ ይመስለንም ነበር። በቃ አፍለኛ መሆንን አናቅም ነበር። ብቻ በጣም ብዙ ነገር ስትሉት ነበር። ምን ያርጋችሁ ልጅ መብቱ ነው። ከማንም ጋር የስራ እንደ እቺ ልጅ ምን አረጋት አብራው ጓደኛው ነቻ ከማንኛውም ሰው ጋር ሲጀምር ሰው የሚያሽቀብጠው ማለት እስኪ አሁን በራሱ የሚጥር የሚጣጣር የሚለፋ የሚወጣ የሚወርድ ሰው ወይ ደግሞ አንድ ሴት ልጅ ብቻዋን የምትሰራ የምትወጣ የምትወርዳ ብዙ ነገር የምታሳልፍ ሴት ይቅርና እና ጥንዱ ነው የሚመጡ ሰዎች ማን ነው የሚታይላቸው ንገሩኝ እስኪ ወንድና ሴት ሆኖ ሲመጡ አይደል ይሄ የታወቀ ነው ግልጽ ነው ሰው ለማየት የሚሮጠው ይህንን ምን ላችሁ ፈልጌ ነው ይሄ ልጅ ምንም ፍቅረኛ አይነችም አላለም ምንም ነች አላለም። ከቤዛ ጋር ምንም ፍቅር የሚባል ነገር እንደሌላቸው ግን ፍላጎት እንደነበራቸው አብራኝ በሆነች አብሮኝ በሆነ አይነት ነገር እንደነበራቸው ነው ማቀው እና ምን ላችሁ ፈልጌ ነው ይሄ ልጅ የሚወቀስበት የሚጠላበት የሚሰደብበት ሁኔታ ስራ ነው ይስራበት እንዴ እና ታዲያ ቤዛ በቃ አስቦበት ነው ዝም ብሎ አይደለም። ይወሰነው አይደል አስቦ አውጥቶ አወረደና፣ በቃ ቤዛ አትሆነኝም አትቃብረን አንቀጥልም አብሮን የሚያስሆነን ነገር ብዙ ነገር አለ ስለዚህ ይቅርብኝ አለ አይደለ? ስለዚህ ሀሳቡን ደግፈ አይደለ? ጸጥ ነው ማለት ያለብን፣ እንጂ ምን አግብቶ ነው እንደዚህ በል እንደዛ በል፣ ከቤዛ ጋውን ከእንትና ጋር ሁሉ ከአንተው ፈንታው ጋር አንተው ነው በቃ። ምን ያርግ፣ ራሱ ነው መሆን ያለበት። ራሱ እኮ ነው ህይወቱ የሚኖረው። እኛ እሱን ህይወት እንኖራለን እንዴ? አንድ ሰከንድ አንድ ደቂቃ አብረን እንኖራለን አንኖር። ስለዚህ አቁሙ፣ አትደውት፣ በቃ። ምስኪን ልጅ ነው፣ ስራውን ይስራበት፣ ኑሮውን ይኑርበት። ምን አደረገ ይልጅ? እኔ ይመረል ነው ከቤዛ ጋር ቢሆን ከናንተ በለጣ አንድስተኛ መሆን ሰው ነበርኩኝ አንድ ላይ ስለሚያምሩ አሁን ያሳለፉትን ነገር ስለማቀ። ግን ደግሞ የሆነ ሰዓት ላይ ደግሞ የሆነ ነገር ፌል ያደርጋል፣ ወይም ደግሞ የተዋደደ የተፋቀረ ራሱ አብሮ አይሞሸር ማለት እንደዛ ነው። ሊላችሁም ይችላልና ማርክ ምንም ነገር አትወሉኝ ከዚህ በኋላ ብሏል። በቃ ህይወት ይቀጥላል። ከቤዛ ጋር ምንም ነገር አያስቀጥለንም ከዚህ በኋላ ብቻዬን ነው መኖር ምሰራው። ገና ብዙ አዳዲስ ሰርፕራይዞች አሉ ብሏል። እንጠብቃለን። ማርክዬ በርታ፣ ጎበዝ እንዴ ለምን አስር ሺ ሰው የሴት አትቀያይርም? ማንስ ምን አገባው አንተ። በር ለራስ ከተመቸ የእውነት ሰው አንዳንዴ ቁልቁል ይከታል። መጥፎ አስተሳሰብ፣ መጥፎ ኮሜንት የሚጽፈ ቁልቁል ነው። ግን ምንም በቃ እነሱን ከሰማ ካየ አለቀለ በቃ ወደ ራስ ነው መመለስ ያለበት። የራስን ከፍታ ነው፣ የራስን ህይወት ነው ማስተካከል ነው። ልጅቷ በጣም ነው የምታምረው። ቆንጆ የልጅ ነው ይዞ ይመጣ። በነገራችን ነው ሆን ብለው ነው የሚያመጡት እንደዚህ አይነት ሴቶች። ለምን በደንብ እንዲታዩላው። ቤዛም ቆንጆ ነበረች፣ ደሞችም ቆንጆ ነች። እንግዲህ ከዚች ልጅ ጋር መጨረሻው ምን ይሁን ምን ይሁን ማርክ፣ ምናልባት እንግዲህ ያለ ሴት መኖር ይቻላል። በነገራችን ላይ ወንድም ሆነም ሴትም ያለ ወንድ መኖር ትችላለች። ግን ዝም ያልሆነ ሕይወት ውስጥ ከመግባት አስበንበት አቅደንበት ነው ይህን ነገር ማድረግ ያለብን ብዬ አስባለሁና፣ ማርክ ደግሞ ብዙ ነገር አስቦበት ነው ይህን ነገር ሊያረጋግም፣ ዝም ብሎ ዘው የገባበት ነገር አይደለም። እና ይሄ ማለት ዛሬ በሰርግ ገባው ብሎ አይደለም የመጣ አብራይ ቪዲዮ ትሰራለች። ከዚህ በኋላ አብረን እንመጣለን፣ አልጠፋም በቃ ብሎ ነው የተናገረው። ምንም የሚሰደብበት ምክንያትም የለም። እረፉ። ቤዛ ትምጣ፣ ቤዛ ትምጣ የምትሉት ከፈለጋችሁ ቤዛን ተከትላችሁ መሄድ ትችላላችሁ። ከፈለጋችሁ በጣም ምትወዷት ምታደንቋት ከሆነ ማለት ነው አለን ልሽ በርቺ፣ በራስ ቻናል ላይ እናበረታታች አለን እና ብላችሁ ሼር አርጉላት፣ እናበረታታት። በራሷ ትስራ፣ የራሷን በቃ ስራ ይዛ ትምጣ። ይሄን ነው ልላችሁ የምችለው። ከዛው ውጪ ግን ቤዛን ከፍ ለማድረግ ማርክ ዝቅ ማድረግ አይጠበቅባችሁምና የዛሬዋ ልጅ ደስ ትላለች። በቃ ይመጣጠናሉ አሪፍ ነገር ሰርተው ፈጣሪ ከፈቀደ እንደ አብርሽ አብርሽና ሩታ ታሪኩን ልንገራችሁ በነገራችን ላይ አብርሽና የሩታን ታሪክ በዚህ አጋጣሚ አብርሽና ሩታ በህልማቸውም በእውናቸውም አብረን እንሆናለን ብለው ራሱ አስቦታ ያውቅ የእውነት ነው ምላችሁ በህልማቸውም በእውናቸውም ግንስ ዛሬ ላሉበትን ሁኔታ የምር ፈጣሪ ሲያገናኝ እንደዛ ነውና ምናልባት ምናልባት ደግሞ ጓደኝነት ቀጥለው ጀምረው ምናምን። የሆነ ሰዓት ላይ ደግሞ መጨረሻቸው አምሮ አንድ ላይ በፍቅርብድ ብድ ብለው ደግሞ ጥሩ ህይወት ሲኖሩ ልናያቸው እንችላለን ለማለት ነው። ማን ያውቃል? ቢራ ቢሮ ና ማርክዬ ማለት ነው ና። ይህንን ነው ልላቸው የምችለው መጨረሻቸውን ያጻምረው። ጅማሯቸው ይህንን ይመስላል። ና ብቻ ከቤዛ ጋር ያለው ነገር ባለመግባባት፣ ግን ማርክ አስቦበት ይመስለኛል። አድሮ ነው የመጣው አስቦበት አቅዶበት ከዛ እንደማይሆን ሲያቅና ሲረዳ ይህን ነገር ማቆም አለብኝ፣ ለመብቱ ነው ማቆም አለበት ካለ አቁም ምናገባንኛ። ያለውን ነገር መክረን አለ አይደል እንጠይቀናቸዋል፣ ነገረናቸዋል። ከዛ አልተስማማኝም አልፈልግም ካለ ደግሞ በግድ አብርሃቱን እሪ ምናምን ምናምን አይጠበቅብንም። በቃ ቤዛም እኮ የራሷን ህይወት መኖር ትችላለች። በጣም ጠንካራ ጎበዝ ቆንጅዬ ልጅ ነች። ስለዚህ ምንም የሚያንሳት ነገር የለም። ኤኒዌይስ በራሷ ቻናል እንድትመጣ ቢያንስ፣ እኔ እንጃ ከየት ነው የምናገኛት፣ ትመጣለች እርግጠኛ። የምነግራችሁ ነገር ህይወት ይቀጥላል አይደል? ያለው እሷም ህይወት ይቀጥላል ብላ ትመጣለች። የሚወዳትን የሚያፈቅራትን ይዛ ትመጣለች። ጥሩ ህይወት ይኖራቸው ፣ ማርክም ያለበት ይቅናው፣ እሷም ይቅናት። ካ መልካምን ነገር መመኘት ነው። እንዲህ በግድ አብራችሁ ካልሆናችሁ ብለንር የምትሉት ሰዎች ከምታስቁኝ፣ አረ በህግ አምላክ